ለእንስሳት በተለይም ደግሞ ለውሾች የተለየ ፍቅር ያላቸው ሰዎችን መመልከት እምብዛም አዲስ ነገር አይደለም። በተለይም ነጆቹ ደግሞ ያበዙታል። ከውሾቹ ጋር ሰማንያ ተፈራርመው በጋብቻ የሚኖሩት ለዚህ ልክ ያጣ ፍቅር ማሳያ ይሆናሉ። ሌሎች ደግሞ በጉብዝና ወራታቸው ያፈሩትን ሀብትና ንብረት ለውድ ለእንስሶቻቸው ያወርሳሉ። በዚህ ቅጥ ያጣ ፍቅርና እሱን ተከትሎ በሚሰጥ ውርስ በአንድ ምሽት ሚሊዮነር የሆኑ የቤት እንስሳት ብዙ ናቸው። እጅግ መልከ ብዙ በሆነችው የዓለማችንና የዕለት ጉርሳችንና የዓመት ልብሳችንን ለማግኘት ሌት ተቀን እንታትራለን። በሌላው ዓለም ደግሞ ሚሊዮን ዶላር በስማቸው ባንክ የተቀመጠላቸው ውሮና ቡቺ ብዙ ናቸው። ሰላም ጤና ይስጥልን፣ ውድ የቻናላችን ቤተሰቦች። በዛሬው ዝግጅታችንም ታዲያም በዓለማችን ላይ ያሉ አስር ከበርቴ እንስሳትን ልናስቃኛችሁ ወደናል። ወቸው ጉድ እያላችሁ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩም አክብሮታዊ ግብዣችን ይድረሳችሁ። ከአስረኛ ስንጀምር የምናገኘው ገንተር ሶስተኛ የተሰኘውን የጀርመን ሼፐርድ ውሻን ነው። እንደ ቢቢሲ ዘገባ ከሆነ ይህ ውሻ በስሙ ባንክ የተቀመጠለት ረብጣ ሚሊዮን ዶላር አለው። እንደ ዘገባው ከሆነ ገንተር ሶስተኛ ከቤተሰቡ የወረሰው ሀብት 65 ሚሊዮን ዶላር ነው። የዚህ እድለኛ ውሻ ባለቤት የቀድሟ የጀርመን ሹም ኮላርታም ሊቼስንታይን ሲሆኑ እሳቸው በ1992 ሕይወታቸው ሲያልፍ ሙሉ ሀብታቸውን የተናዘዙት ለዚህ ውሻቸው ነበረ። ገንተር አሁን በሕይወት ባይኖርም እሱ ራሱ የዚህ ምድር ቆይታውም በሞት እስኪገታ ድረስ በወረሰው ረብጣ ሚሊዮን ዶላር ዘና ብሎ ኖሯል። ይህንን ውሻ እንዲንከባከቡ የተቀጠሩለት ሰዎች እንዲያውም ገንዘቡን ውጤታማ ቢዝነስ ላይ ውለውት በውርስ ያገኙ 65 ሚሊዮን ዶላር ወደ 38 80 ሚሊዮን ዶላር ማሳደግ ችሎ ነበር። ምን ዋጋ አለው? ገንተር ከቅንጥብጣቢ ተሻግሮም ሁሌ እጅግ ምርጡን አማርጦ ቢበላም ሞታይ ምሬ ወስዶታል። ደግነቱ የተትረፈረፈው ሀብቱ ለልጆቹ ተርፎ ገንተር አራተኛ እንዲሁ ደልቀቅ ብሎ ይኖርበታል። ገንተር አራተኛ የተባለው ቱጃሩ ውሻ ታዲያም ከጀርመን ተሻግሮ በጣሊያን እና በሐማስ ቅንጡ ፊላ ቤቶችም አሉ። በትንሽ ብረት መዝጊያ ውስጥ የሚታጎሩት የአገሬ ውሾች ይህንን ሲሰሙ ምን ይሉ ይሆን? ገንተር አራተኛ ግን ይህም አልበቃ ብሎት የቱጃሮች መንደር በሆነው ማያሚ ባለ ስምንት መኝታ ሌላ ዘናጭ ፊላ ሸምቷል። ይህ ፊላም ከፖፕ የሙዚቃ አቀንቃኟ ማዶና የተገዛ ሲሆን ውሻ የገንተር አራተኛም 7.5 ሚሊዮን ዶላር መክፈሉም ተሰምቷል። ውቋ ዘፋኝ ስትተኛበት የነበረውን ቅንጦ ማስተር ቤድሩን ሽርብትን ብሎበታል። አሁን ላይም 400 ሚሊዮን ዶላር የተጣራ ሀብት እንዳለው የሚነገርለት ገንትር አራተኛ ከቦታ ቦታ ለመንቀሳቀስ ደግሞ ባለግርማ ሞገሱን ሊሞዚን ይጠቀማል። የግሉ ማራኪ መዋኛ ገንዳም አለው። አጃኢብ እያለን አሁን ደግሞ በዘጠነኛነት ደግሞ ቶማስ የተሰኘውን ከበርቴ ድመት እንመልከት። ይህ ድመት የሕይወትን ከፍታም ዝቅታም አይቶታል። መረጃዎች እንደሚያመላክቱት ከሆነ ነገሮች እንዲህ ከመቀየራቸው አስቀድመውም ቶማስ የተሰኘው ይህ ጥቁር ድመት ጎዳና ላይ የሚኖር ያገኘውን ቀምሶ የሚያደር ነበረ። ነገር ግን አንድ እድል ፈንታው የሆነች ብሩክ ቀን ወዳላሰበው የምቾት ዓለም አነረዳረችው። በዚህ ታሪካዊ ቀን እንደተለመደው ያገኘውን ለመቀማመስ በጣሊያን ጎዳናዎች ወዲያ እና ወዲህ ሲል ከበርቲዋ ማሪያ ሱንታ እይታ ውስጥ ይገባል። ይቺ ከበርቲ ልጅም ይሁን የምታቀርበው ሁነኛ ዘመን የሌላት በመሆኑ ቶማስን ወደ ቤቷ አስገብታ እንደ ልጅ ታቀርበዋለች። አዛውንቷ ሚሊዮነር በሕይወት በነበረችበት ጊዜ ሁሉም አቀማጥላ ስትንከባከበው ቆይታ፣ ይቺን ዓለም በሞት ስትሰናበት ደግሞ ያላትን ሀብትና ንብረት ሁሉ ለውርዬ አውርሳለች። ውርዬ ቶማስም ታዲያ በውርስ ባገኘው 13 ሚሊዮን ዶላር ምክንያት የዓለማችን ከበርቴው ድመት ለመሆን በቅቷል በክቷል። ጣፊያ ወርወር የሚደረግላቸው ወተትም እንዲያው በወር አንድ ጊዜም እሱንም ከውሃ ጋር ተቀላቅሎ እንኳን ባገኘን የሚሉት የእኛ ድመቶች መቼ ሲሄንጉድ አልሰሙም። እኛ አገር እንኳን ድመቱ ሰውም ከመሠረታዊ ፍላጎቶች አንደኛው የሆነው ቤት የግሉ ማድረግ ተስኖታል። ውርዬ ቶማስ ግን ምስጋና አለሟቿ ባለቤቱ ይግባና በጣሊያን ታላላቅ ከተሞች ከሚላን እስከ ካላብሪያ ከተሞች በርካታ ቅንጡ ቪላ ቤቶችን ወርሷል። አስገራሚው ነገር በጣሊያን ሕግ እንስሳት በቀጥታ የንብረት ወራሽ ወይንም አስተዳደሪ መሆን አይችሉም። ታዲያ ቶማሶ እነዚህን ሁሉ ቪላ ቤቶች ወረሰም? እንዴትስ የናጠጠው ድመት ተሰኘ? ቢሎ እሱ የንብረቱ ተጠቃሚ ሆኖ እንጂ ወራሽ ሆኖ መመዝገብ ባለመቻሉም የአውራሹ ነርስ የነበረችውና ስቴፋንያ የተሰኘችው ሴት የንብረቱ ወራሽ ሆና በሀብቱ ግን ቶማሶ እንዲንደላቀቅበት ተደርጓል። እናም ኦርቾይና እናም ዲያሲንቶ ካንዞና የተባሉት ሁለት የባለ ሀብት አሱንታ የህግ ባለሙያዎች አደራ በሰማይ በምድር በተባሉት መሰረት የውርስ ሂደቱን አስፈጽመዋል። ኦሬየቶ ቶማሶን ፍቅር እንድሰጠውና እንድንከባከበው አደራ ተብያለው የምትለው የቺነር ስም ታዲያም፣ አደራዬን በሚገባ እየተወጣው ነው። ቶማሶም ለብዙ ሰዎች የሁል ጊዜ ህልም እየሆነ ቅንጡ ህይወት እያኖርኩት ነው ስትልም ተናግራለች። ለቶማሶ ሲዘምብ ለእኛ ባለማካፋቱ እየቆጨን ነው። ወደ ቀጣይ ባለ ታሪካችን ደግሞ እንላል። በዝርዝራችን ውስጥ ስምንተኛ ላይ እየተቀመጠችው ትረብል የተሰኘችው የቤት ውሻ ውሽዬ አጠቃላይ በውርስ የተቸራ ታ 12 ሚሊዮን ዶላር ይደርሳል ተብሏል። የዚች ትንሽዬና ውብ ውሻ ባለቤት ደግሞ ሊዮናም እየተባለች አሜሪካዊት ስትሆን ሴትየዋ ሆቴሎችንም ጨምሮ በርካታ የቢዝነስ ተቋማት ያሏት ቱጃር እንደነበረች ታሪኩ ያስረዳል። ትረበር የተሰኘችዋ ውሻም ስምንተኛ ዓመቷ ላይ ሳለች ባለቤቷ ሄልምስ ላይ በሞት ከዚህ ዓለም ስትለይ ነው ይፋ የተደረገው ዜና ታዲያ ብዙዎችን ያስገረመ ሆኗል። ሄልምስሌ በዙሪያ ብዙ የቅርብ ሰዎች ያሏት በመሆኑ የሞቷ ዜና እንደተሰማ ቀጣይ ጉዳይ የውርስ ክፍፍሉ ነበረም። ጉዳዩን ከሕግ ባለሙያ ጋር ሲነጋገሩ የደረሱበት ታዲያ ከቱጃሮ ሀብት ውስጥ 12 ሚሊዮን ዶላሩ ለውሿ የተፈቀደላት እንደሆነ ማረጋገጥ ችለዋል። በዚህ ብር ለአራት ዓመታት ቅንጡ ሕይወት ኖራ በመጨረሻም በ2012 ላይ ሞት አሸንፏታል። ከጎዳና ተዳዳሪነት እስከ ሚሊዮነርነት ተንቀባራ በመኖሯም መቼስ ሳንዳችም የሚቆጫት ቀረበኝ የምትለው ነገር አይኖርም። ትረብል ስትሞትም፣ ቀብሯም የቱጃር ነበር ተብሏል። ባለቤቷ ሄልሜስ ላይ በተናዘዘችው መሰረት ከባለቤቷ ጎን አጽሟ ያረፈ ሲሆን በርካታ ሰዎችም ተገኝተዋል። ስርዓቱም ከበርቴነቷን የሚመጥን ነበረ። አሁንም መገረማችንን እንቀጥልና ቶቢራይምስም ተብሎ የተሰየመውን ሌላኛው ከበርቴ ውሻ እንመልከት። ኤላ ዊንዶ የተባለችና በ1931 ህይወቷ ያለፈ ሴት የዚህ ውሻ ባለቤት ነበረች። በማንሃንተን የሪል ስቴት ቢዝነስ ውስጥ እጅግ ሰፊ ተሳትፎ የነበራት ይህች ሴት በህይወት ዘመኗ ሁሉ ያላገባችውና ልጅም ያልወለደች እንደነበረች ታሪኳ ያስረዳል። ኤላም በህይወት በነበረችበት ጊዜም ከምንም በላይ የምትሳሳለት ለውሻዋ ሲሆን እንደ ራሷ ያለ መኝታ ክፍል አልጋም፣ የመመገቢያ ጠረጴዛም ጭምር አዘጋጅታለት አቀማጥላ ኑረዋለች። በመጨረሻም እሷ ስታርፍ ደግሞ 30 ሚሊዮን ዶላር ሀብቷን ሙሉ ለሙሉ አውርሳለች። እንግዲህ ጉድበሩ በታዳጊ ሀገራት ተመርቆም ስራ ማግኘት ስራ ይዞ ቤተሰብ ማስተዳደር ፈተና ነው። በሌላው ዓለም ደግሞ ውሾችና ድመቶች እንዲህ በሚሊየን ዶላር ይንደላቀቃሉ። አሁንም መገረማችንን መቆጨታችንንም ቀጥለን በከበርቴዎቹ እንስሳት ዝርዝር ውስጥ የምትገኘውን የማይክል ጃክሰን ዝንጀሮ እንመልከት። በመላው ዓለም እጅግ ከተወደዱ አቀንቃኞች መካከል አንደኛ የነበረው ማይክል ሁልጊዜም ካጠገቡ የማትለይ ዝንጀሮ ነበረችው። ማይክል ጃክሰን ከሀገር አሜሪካ ጎራ አቋርጣም ጃፓን ሄዳም ጃፓን ሲሄድ ይህቺ ዝንጀሮ አብረው ነበረች በያዘው የባለ ሁለት አልጋ ቅንጡ ማረፊያ ሆቴልም አብረው አድራለች። በሀገር አሜሪካ አብራውም በቅንጡ ቪላው ትኖራለች። የግል መጸዳጃ ቤቱንም ትጠቀማለች። ማይከል ከዚህ ዓለም በሞት ሲለይ ደግሞም ይች ዝንጀሮ ከቅንጡ ህይወት ወደ ቅንጥብጣቢ ለቃቃሚነት እንድትወርድ 2 ሚሊዮን ዶላር ተናዞላታል። ነገር ግን አንዳንድ መረጃዎች ይች ዝንጀሮም ከእርሷ ውስጥ 74 ሳንቲም አላገኘችም ይላሉ። የማይከል ጃክሰን ልጆች ተብሎ ከሚታመኑ ሶስት ሰዎች መካከል አንደኛዋ በዚህ ጊዜ ባለመስማማቱ ዝንጀሯን ወደ እንስሳት መጠለያ እንድትገባ መደረጉንና ሁለት ሚሊዮን ዶላሩንም እንዳልተሰጣት ይነገራል። አሁንም እንቀጥልናም ለሶስት በጋራ ሶስት ሚሊዮን ዶላር የወረሱትን ውሾች ታሪክ እናገራል ሉሲያን እና ኤፕሪል ማሪያ የሚባሉት እነዚህ ውሾች ኤሪስ ጊልቦንዘር የተባለች ባለቤታቸው በሕይወት በነበረችበት ጊዜ ሁሉ አቀማጥላ አኑራቸዋለች። ሴትየዋም ከዚህ ከለም በሞት ስትለይም ደግሞ ለሶስቱ ብርቅዬ ውሾቿ ለእያንዳንዳቸው አንዳንድ ሚሊዮን ዶላር፣ በድምሩም 3 ሚሊዮን ዶላር ቀሪ ዘመናቸውን የሀብት ማማ ላይ ሆነው እንደገፉበት በባለቤታቸው ማለፍም ድህነት እንዳይጎበኛቸው አድርጋለች። ከዚህ በተጨማሪም እነዚህ ውሾች ወጣ እያሉ ቅንጡ መዝናኛዎች፣ አየር መውሰድና የፈለጉትን መመገብ ብሹ ተቀምጠውበት እንዲወጡ የዳይመንድ ጌጣጌጦችን ገዝታ በስጦታ መልክ አምበሽብሻቸው ነበረ። በሞት የተለየቻቸው በቋሚነት እንዲኖሩበት ደግሞ የቱጃሮች መኖሪያ በሆነው ማያሚ የስምንት ሚሊዮን ዶላር ግዙፍ ፊል አውርሳቸዋለች። ኒል ፖንዘር በህይወት በነበረችበት ወቅትም ለእያንዳንዱ እሾቿ ተንከባካቢ ቀጥረ የአማራቸው ምግብ ይሰራላቸው። በሳምንት አንድ ቀንም እስፓ ገብተው ፏ ብለው ይወጣሉ። የቁም ሸወር ለመውሰድ መከራችንን የምንበላው እኛ አናሳዝንም ትላላችሁ። የኋላ ኋላ የወጡ መረጃዎች እንደሚያሳዩት ደግሞ ሚሊየነሯም አንድ ወንድ ልጅ ያላት ሲሆን፣ አስገራሚው ነገር ታዲያም እነዚህ ውሾቿ ከልጇ የተሻለ ውርስ ነው ያገኙ። እንዲያ ልጇም ይህ የሆነው እናቴ እኔን ስለማትወደኝ ሳይሆን ተንከባካቢዎቿ በመጠጥ አደንዝዘው ንብረቱን ሁሉ ለውሾቹ እንድታወርስና እነሱ የውሾቹ ተንከባካቢ መስለው መልሰው ለመመዝበር እንደተመቻቸው አድርገውት ነው የሚል መሞገቻ ያቀርባል። የሆኖ ሆኖ ግን እነዚህ ሶስት ትንንሽ ውሾች በማያሚ ቅንጡ ቪላዎች ውስጥ በቀረበው ሚሊዮን ዶላር ያማራቸው እየቀረበላቸውም ኖረዋል። ሳማንት የተሰኘውን ሌላኛዋ ከበርቴ ውሻ ደግሞ እናስተዋውቃችሁ። ታሪኩ የ1996 ሲሆን ይህቺ ውሻ ከባለቤቷ ሲድኒ ኦልትማን የ6 ሚሊዮን ዶላር ቤትና 350 ዶላር ጥሬ ብር ወርሳለች። ስልሳ ዓመት አዛውንት የነበሩት ከበርቴ ውሻቸውን አንቀባርራ ለምታኖርላቸው ዴና በተሰኘችው ተንከባካቢ ደግሞ ለዚህ ስራዋ በዓመት ስልሳ ሺ ዶላር ይከፈላታል። ሰውየው በሞት ሲለዩ ሁሉንም ሀብት ንብረት ውሻቸው እንድትጠቀምበት ያደረጉ ሲሆን ሳማንታም አይቀሬው ሞት ሲወስዳት ደግሞ ቤት ንብረታቸው ተሸጦ እንስሳት ለሚንከባከቡ ድርጅቶች እንዲሰጥ ነበረ ሚሊዮነሩ ያደረጉ። አሁን ደግሞ ከውሻና ድመት ወጣ ብለን ለበዓል የምናጣጥማት ዶሮ በሌላው ሀገር ሚሊዮነር ሆኖ የመንደላቀቅ ታሪክ እንዳላት እናጫውታችሁ። በነገራችን ላይ ይህቺ ዶሮ በዓለም ከበርቴ ከተባሉት መካከል ተጠቅሳም ምርጥ አስሩን የተቀላቀለች የመጀመሪያዋ ዶሮ ነው። ጊጉ የተሰኘችው ይህቺ ዶሮም የእንግሊዛዊው ማልስ ማክዌል ንብረት ነው። ይህ ሰው በአውሮፓያኑ አቆጣጠር በ2001 ሲያርፍ አብዛኛውን ንብረቱ ለግብረ ሰናይ ድርጅቶች ያወረሰ ሲሆን የተቀረው 15 ሚሊዮን ዶላር ደግሞ ለተወዳጁ ዶሮም ዲጉ ይሁንልኝ ብለዋል። ወደ ፍጻሜው እየተቃረብን ነው። በምርጡ 10 ዝርዝራችን ውስጥ ሁለተኛ ላይ የተቀመጠችው ደግሞ ብላኪ ተብላ የምትጠራውና እንደ ስሟም ድፍን ጥቁር እየሆነችውን ድመት ይሆናል። እንደ ዓለም ድንቅ ድንቅ መዝገብ መረጃ ከሆነ በታሪክ ብላክ የዓለማችን ከበርቴዋ ድመት ነው። የ13 ሚሊዮን ዶላር ከእንግሊዛዊው ባለቤቷም ቤንሪ ወርሳለችም። ቤንሪ ጌጣጌጦችን በመሸጥ በመሸት የሚታወቅ ሰው ሲሆን በ1998 ሲሞት ደግሞ ሀብትና ንብረቱን ድመቴ ትንደላቀቅበት ብሎ አርፏል። የዓለም ከበርቴ እንስሳት ወደ እናንተ ውድ ተመልካቾቻችን ያደረስንበት ነገር ከመፈጸማችን በፊት ለስንበት ከበርቴውን ስንጨሮ ደግሞ እናስተዋውቃችሁ እንዳውያኑ ጥንዶች 8 ዶላር ገዝተው ከቤታቸው ያስገቡት ይህ ቹንሙን የተሰኘ ዝንጀሮ አሁን ከበርቴ ሆኗል። ጥንዶቹ ይህ ዝንጀሮ ወደ ቤታችን ከገባ በኋላ ቤታችን በረከት በበረከት ሆኗል፣ የሀብታችን መጠንም በእጅጉ ጨምሯል ይላሉ። በዚህ ምክንያትም ዝንጀሮ እንደ ልጃቸው ሊንከባከቡት ካፈሩት ሀብትና ንብረትም በመቶኛ የሚደርሰውን ሊያካፍሉት መወሰናቸው ተነግሯል። ውድ የቻናላችን ቤተሰቦች ለዛሬ ወደ እናንተ ልናጋራችሁ ወደድን ነው ጥንቅርም ይህን ይመስል ነበረም። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። ቻናላችንን ሰብስክራይብ በማድረግ ቤተሰብን ነው በቀጣይ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘን። ሰላም።